አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የአረብ ሚዲያ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም ነኝ አልሐምዱሊላህ። በዛሬው ቪዲዮ ይዤላችሁ የመጣሁት በአንድ ኢሞ በአንድ ኢሞ አፕሊኬሽን ማለት ነው። ማለትም በአንድ ኢሞ አፕሊኬሽን ሁለት መስመር በሁለት መስመር መጠቀም ተቻለ ማለት ነው። ለሁለት መስመር ሁለት የኢሞ አፕሊኬሽን አያስፈልግም ማለት ነው ከሁን በኋላ። ውድ የአረብ ሚዲያ ቤተሰቦች እስከ ቪዲዮ መጨረሻ ብራችሁን ቆዩ ላይክ ሸር ሰብስክራይብ እያደረጋችሁ አብራችሁ ቆዩ። ቀጥታ ወደ ቪዲዮ። ውድ ቤተሰቦቼ ያው ይሄ ማሳያችሁ ይሄው ይሄ አንዱ የኢሞ መስመሬ ነው ማለት ነው። ከፍቼ የምጠቀምበት መስመሬ ነው። ከዚሁ ጋር ያለ አሁን ይሄ ባንድኛው መስመሬ የምጠቀምበት ነው። በሌላኛው መስመሬ ደግሞ እዚሁ ላይ እንዴት አድርጌ ደርቤ እንደማጠቀም እንደምችል ላሳያችሁ ማለት ነው። ውድ ቤተሰቦቼ እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። አትችን ፕሮፋይል ሌን ማለት ነው። ፕሮፋይል ሌን እችን ከየካረጋታለሁ ማለት ነው። ፕሮፋይሏ ላይ የምታያቸው የምታያችሁ ማነችን ከሊክስ አረጋት፣ ስዊች አካውንት የሚለው አለ ማለት ነው። ስዊች አካውንት የሚለውን ክሊክስ እናረገው ያው ኢብኑ ኡመር ሙሀመድ ዑመር ሚል ሁለት ኢሙ አለው ማለት ነው። አፕሊኬሽን ይሄ የኢሙ አፕሊኬሽን አንድ ነው ነገርም ኢብኑ ዑመር ሚል ያ በአንድ መስመር ተከፍቶበታል። ሙሀመድ ኡመር ሚል ደግሞ በሌላ መስመር ተከፍቶበታል ማለት ነው። ውድ ቤተሰቦቼ እዚሁ ላይ ማለት ነው። አሁን ሶስተኛ መስመር ልከፍት ብፈልግ አዲ አካውንት አዲ አካውንት ምትለን ከዲ ከረጋለሁ ማለት ነው። ያው ይህን የስልክ ቁጥር ውስጡ ቀፎ ውስጥ ያለውን ስልክ ቁጥር አወጣልኝ ማለት አሁን በዚህ ልከፍትበት ነው ማለት ነው። ውድ ቤተሰቦቼ እንደምታወጣ አሁን በዚሁ ላይ ሌላ መስመር ድር ልከፍት ነው ማለት ነው። ስልክ ቁጥሩን እየሞላሁ ነው ያው ስልክ ቁጥሩ ሞላ፣ ጠብቁ የሚያመጣውን ማለት ነው። ዋው ያው ገባ ማለት ነው የኛው ኢሞ። ዋው ማሻአላህ፣ በጣም ይኸው የሚገርም ነው ማለት ነው። በጣም የሚገርም ደስ የሚል ማለት ነው። ባንዲት ኢሞ አፕሊኬሽን እስከ 3 ከ4 ድረስ ባንድ ኢሞ አፕሊኬሽን በ3፣ 4 መስመር መጠቀም ተቻለ ማለት ነው። ግዴታ 3፣ 4 ወይም 5 መስመር አያስፈልገን አፕሊኬሽን አያስፈልገንም ማለት ነው። ያ አሁን እዚያ ፕሮፋይል ጋር ክሊክ ላረገው ነው። አሁን ሊሄድ ነው። ዝም ብላችሁ ተመልከቱ። ጅን ክሊክ ሳረጋት ስዊች አካውንት እንላላ ንስዊች አካውንት ሰላው ኢብኑ ዑመር እየተጠቀምኩበት ያለው ኢብኑ ዑመር መሐመድ፣ ዑመር አረቡ ዑመር ይላል ማለት ነው። በሶስት መስመር ከፈጨበታለሁ ማለት ነው። ሶስት በሶስት መስመር አንዱን ኢሙ ኢሙ አፕሊኬሽን ከፈጨበታለሁ ማለት ነው እየተጠቀምኩበት ያለውን ራይት አርጓታል። ያት የምትታያችሁ መጨረሻ ላይ እያስገባሁት አረብ ኡመር የሚሉ አሁን የከፈትኩት ራይት አርጓታል ማለት ነው። ውድና የተከበራችሁ የአረብ ሚዲያ ቤተሰቦች ዛሬው እንዳያችሁት በአንድ የኢሞ አፕሊኬሽን ሶስት መስመር ከፍተንበታል ማለት ነው። የመጀመሪያው ኢብኑ ኡመር፣ ሁለተኛው መሐመድ ኡመር፣ ሶስተኛው አረብ ኡመር የሚሉ በአንድ የኢሞ አፕሊኬሽን ሶስት መስመር ከፍተናል ማለት ነው። ውድ የአረብ ሚዲያ ቤተሰቦች ያው የዛሬው ቆይታችን ይህን ይመስል ነበረ። ቻናሉ ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ በማድረግ ተቀላቀሉ፣ ቤተሰብ ይሆኑ። በቀጣይ ቪዲዮ ውስጥ ከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።